የእመቤታችን የቅድስት ድንግል ማርያም ውዳሴዋን አባይ ፍሬም ሲደርሰው ለምንድን ነው ከሰኞ ጀምሮ የሚጀመረው? እንግዲህ በፍጥረት ስርዓት ወይም ደግሞ ፍጥረትን ስናጠና የስነ ፍጥረት መጻሕፍቶችን ስናነብ በመጽሐፍ ቅዱስም የመጀመሪያው ቀን እሁድ እንደሆነ አባቶቻችን ያስተምራሉ፣ መጻሕፍትም ይሄንን ይነግረናል። ነገር ግን የእመቤታችን የቅድስት ድንግል ማርያም ውዳሴዋ የሚጀምረው በሁለተኛው ቀን በተባለ በሰኞ ነው። ታዲያ የፍጥረት መጀመሪያው ቀን እሁድ ከሆነ ለምንድን ነው የእመቤታችን የቅድስ ድንግል ማርያም ውዳሴዋ ሰኞ እለት የሚጀምረው ምክንያቱም የመጀመሪያው ክፍል ይልና የሚነበበውን በእለተ ሰኞ ነው ብሎ ነው የሚጀምረው ሰኞ ደግሞ ሁለተኛ ቀን ነው ስለዚህ የቀናት መጀመሪያ እሁድ ከሆነ ለምንድን ነው አባይ ፍሬም የመጀመሪያው ቀን ሰኞ ነው ብሎ ውዳሴዋን በሰኞ የሚጀምረው የሚለውን በጥቂቱ እንድንመለከት ነው ይህ እንግዲህ ለጻድቁ ወይም ደግሞ ለታላቁ አባት ለአባይ ፍሬም ጠፍቶት አይደለም ነገር ግን ሚስጥር ስላለው ነው እንግዲህ ሰኞ ዕለት የፍጥረቱ ወይም ደግሞ የቀናት ሁለተኛው ቀን እንደሆነ ሁሉ እመቤታችን ቅድስ ድንግል ማርያምም ደግሞ ሁለተኛ ሁለተኛይቱ ህዋን መባሏን ለመመስከር በሁለተኛው ቀን ወይም ደግሞ በለተ ሰኙ ውዳሴዋን ይጀምራል ማለት ነው። ሌላኛው ሰኞ ዕለት ምድር ልብስ ያገኘችበት ጊዜ ነው። ምክንያቱ ክዳን ያገኘችበት ጊዜ ማለት ነው እና ከእመቤታችን ከቅድስ ድንግል ማርያም የሚገኘውም ኢየሱስ ክርስቶስ ልብስ አቶ ራቁቱን ከገነት የተሰደደውን አዳምን ለማዳን ልብስ ሊሆነው እንዲሁ ደግሞ ሊያጎናጽፎ ያጣውን ጸጋ መልሶ አምላካችን መድኃኒታችን ኢየሱስ ክርስቶስ ከእሷ ይገኛልና ልብስ የሚሆን የሚበላ የሚጠጣ እሱ ስለሆነ አባይ ፍሬምም ደግሞ እንዲሁ የእመቤታችን የቅድስት ድንግል ማርያም ውዳሴዋን በዕለተ ሰኞ ወይም ደግሞ በሁለተኛው ቀን ይጀምራል ማለት ነው። የሚጨርሰው ደግሞ ለብሉይ ኪዳን የመጀመሪያው ቀን በሆነ ለአዲስ ኪዳን ደግሞ በመጨረሻው ቀን በሆነ በዕለተ እሁድ ነው። እሁድ እንግዲህ አጠቃላይ ነገረ ድነቱ የተጠናቀቀበት ቀን ነው ማለት ነው። ምክንያቱም ትንሣኤው የተሰበከበት ወይም ደግሞ ትንሣኤያችን የተረጋገጠበት ዕለት ስለሆነ በዚህ ቀን ውዳሴዋን ይጨርሳል ማለት ነው። ሌላኛው ምንድን ነው? በእለተ እሁድ ለምንድን ነው የሚጨርሰው፣ በእለተ እሁድ መጀመር የሚገባውን የሚል ጥያቄ የሚነሳ ከሆነ እሁድ እንግዲህ ምድር የምታልፍበት ቀን ስለሆነ የመጨረሻው ቀን ለአዲስ ኪዳን እሁድ ስለሆነች በእለተ እሁድ እለተ ምጽአት ይሆናል ብላ ቅዱስ ቤተ ክርስቲያናችን ስለምታስተምር ውዳ ሲዋን በእለተ ሰኞ ጀምሮ እንዲሁም ደግሞ በእለተ እሁድ ይጨርሳል ማለት ነው። አባታችን ቅዱስ ኤፍሬም ማለት ነው። ነይ ነይምዬ ማርያም ነይ ነይ ቤዛዌት ዓለም ስምሽ ከሚጠራ በክፉ ነገር ስምሽ ከሚጠራ በክፉ ነገር እኔ ውኃጢአተኛ ልወጋ በጦር ነይ ነይምዬ ነይ ነይ ምዬ ማርያም ነይ ነይ ቤዛዌ ታለ እና የሞተ ለሚ ጠንቋዮች ምን አረገው? አጣጣቱ እኛ እሳት የማይበላን ሰዎች ነን ብለው እሳቱን አስነደዱና፣ በሉ እንግዲህ የሀገሩ ሰዎች እንጨት እያያዛችሁ ነው ተባለ። ሁሉም እንጨት ይዞ መጣ። ከዚያ እሳቱ ውስጥ ገቡና ጠንቋዮች መስፈን ጀመሩ። ልብ በሉ፣ የመኖርና ያለመኖር ጉዳይ መጥቷል። እሳቱን እነዚያን ሰዎች ካልበላቸው ተክለ ሃይማኖት በሰይፍ ሊገደሉ ነው። እነዚያን ሰዎች ደግሞ እሳት ከበላቸው ያው ሞቱ ነው። የተረፉት ጠንቋዎች በሰይፍ ሊገደሉ ነው። ኋላ እሳቱ ግስት ገቡና ተመልከት፣ ሞተ ለሚ እኛንን እንጂ አምላኮች እኛንን እንጂ ጣዖቱ ነው እንጂ ተክለ ሃይማኖት አያሹፍባ ያታል እያሉ እሳቱ ውስጥ መስፈን ጀመሩ። ሲዘፍኑ ከገብረ ዋሂድ የሚባል የአቡነ ተክላ ደቀ መዝሙር ነበር። ራባይ ነገር አጉል ነው። እነዚህ ሰዎች መስፈን ጀመሩ እሳቱ አልበላቸው አለቅን አላቸው። ተመልከቱ አይ ታገስ እስከ ዓመቱ ላይ ስፋት እግዚአብሔር የእግዚአብሔርን ክብር እስከምታይ ቆይ አሉት። ሰይጣን ይውላችሁ ሰዎቹ ላይ ሆኖ እሳቱ እንዳይበላቸው እያደረገ እሳቱ ውስጥ ያዘፍናቸዋል። ምን አረግ አባት ሃይማኖት አባታችን፣ በስመ ስሉስ ቅዱስ ተመልከቱ፣ ወበስመ እግዚአብሔር ኢየሱስ ክርስቶስ ዛአነ ሰብክ በስሙ እኔ በስሙ ወንጌል በምሰብክለት በጌታዬ በኢየሱስ ክርስቶስ በአብ ወደ መንፈስ ቅዱስ ስም አንተ ሰይጣን እፈር ብለው፣ በስም አብ ወወልድ ወመንፈስ ቅዱስ ብለው በረው ከሰዓት ውስጥ ይገቡ። እሳቸው ሲያማጥቡ ይገርማል። ሀሳቱ ሲያዘፍናቸው የነበረው ሰይጣን ጠሏቸው ሲሄድ፣ ሀሳቱ ዱብ ዱባል። ጠሏቸው ሄደ። ይውላችሁ ሰይጣን አያይዞ አያይዞ የጭንቅቀን አይገኙ ጠሏቸው ሄድም ብዙ ሰዎች ይውላችሁ ነገር ያራግቡ ያራግቡና የመከራ ቀን አይገኙ፣ ሾልከው ነው የሚጠፉት። ከዚያ በኋላ ተመልክቶ ጥሏቸው ጠፋ። ሲጠፋ እሳት ውስጥ ምን አሉ? እርምታ አንድ ክርስቲያን ግንቦት 12 የሚከበረውን አመታዊ ክብረ በዓል ለምን እንደሆነ ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። መዝሙረኛው ዳዊት በመዝሙር አራት ከቁጥር 2 እስከ 3 እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? እግዚአብሔር በጻድቁ እንደተገለጠ እወቁ። እንግዲህ ግንቦት 12 የሦስቱ ቅዱሳን ዓመታዊ መታሰቢያቸው፣ አንደኛው አዲስ ሐዋርያ በመባል የሚጠራው አባታችን ተክለ ሃይማኖት ነው። ይህም ለምን ይከበራል ሲባል አጽማቸው ከደብረ አሰቦ ወደ ደብረ ሊባኖስ የፈለሰበት ዕለት ነው። ፍልሰተ አጽም በመባል ይጠራል ማለት ነው። ሁለተኛው ደግሞ የቤተ ክርስቲያናችን ሊቅ የሆነው ዮሐንስ አፈወርቅ ያረፈበት ዕለት መታሰቢያ ነው። ሶስተኛው እናታችን ክርስቶስ ሰምራ ሰይጣንን ልታስታርቅ በሄደችበት ጊዜ ከሲኦል ቅዱስ ሚካኤል እየተራዳት ብዙ እልፍ ነፍሳትን ያወጣችበት መታሰቢያ ነው። ስለዚህ አንድ ክርስቲያን የቅዱሳን በዓላቸውን ማሰብን አያስታውም። ምክንያቱም መጽሐፈ ምሳሌ ምዕራፍ 10 ከቁጥር 7 ላይ የጻድቅ መታሰቢያ ለበረከት ነው ይላል። ስለዚህ ከፈጣሪ የቅዱሳንን በረከት ለማግኘት ቅዱሳንን ማክበር ተገቢ ነው ማለት ነው። ወስባት ለእግዚአብሔር ቆየ። በኦሪት ዘፍጥረት ምዕራፍ 39 ቁጥር 2 ላይ የተከናወነለት ሰው ሆነ የሚል ቃል እናነባለን። ይሄ የተከናወነለት ሰው ማን እንደሆነ እዚያው ይነግረናል። ዮሴፍ ወልደ ያዕቆብ ነው። ዮሴፍ ተከናወነለት ይላል። ከክፉ የጎልማሳነት ምኞት የሸሸው፣ በአባቱ ይወደድ የነበረው፣ በወንድሞቹ በግፍ ተሽጦ ወደ ግብፅ የወረደው ዮሴፍ ተከናወነለት። ሥራው ተከናወነለት፣ ሞገስ አገኘ ባሪያ ሆኖ በተቀጠረበት ቤት ባለሞገስ ሆኖ ተመላለሰ። ስለ ዮሴፍ የግብፃዊው ቤት ተባረከ። ለመሆኑ የዮሴፍ የክንዋኔ ምስጢር ምንድን ነው እንል ከሆነ የነህምያን ክንውንና የዮሴፍን ክንውን በማነጻጸር እንዲከናወንልን ቢያንስ አምስት ነገሮችን ማድረግ አለብን። የመጀመሪያው የጸሎት ሰው መሆን ነው። የሚጸልዩ ይከናወንላቸዋል። ሁለተኛው የንስሐ ሰው መሆን ነው። በንስሐ መንፈስ ኃጢአትን ከሕይወታቸው ቆርጠው እየጣሉ በቅድስና የሚያጌጡ ማናቸውም ይከናወንላቸዋል። ሶስተኛው በሕጋዊነት መንቀሳቀስ ነው። ዮሴፍ በሕጋዊነት በመንቀሳቀሱ ነህምያም እንዲሁ ሕጋዊ በመሆኑ ተከናወንላቸው። አራተኛው መተባበር ነው። አንድነትና ትብብር የክንዋኔ ልዩ መንገዶች ናቸው አምስተኛው ለፈተና እጅ አለመስጠት ነው ዮሴፍ ለፈተነችው ለዚያች ሴት እጅ አልሰጠም ነህምያም እንዲሁ እነዚህን አምስት ነገሮች ብናደርግ እኛም በሕይወታችን የምንሻው ነገር ሁሉ ይከናወንልናል ስለዚህ እነዚህን አምስት ትጥቆች ታጥቀን ወደፊት እንራመድ ከእግዚአብሔር ጋር የመከናወን ሕይወታችን ጉልህ እየሆነ ይሄዳል በነገራችን ላይ አሁንም ድረስ ኦርቶዶክስ ቤተክርስቲያን አንድ የበላይ የሚባል ፓትሪያርክ የላትም ይህን ታውቃላችሁ ምናልባት ብፁዕ ቅዱስ አቡነ ማትያስ አሉ አይደል ወይ ልትሉ ትችላላችሁ ብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትሪያርክ ናቸው ኦሪየንታል ኦርቶዶክሶች ስድስት ናቸው የአርሜኒያን ኦርቶዶክስ የሲሪያን ኦርቶዶክስ የኢንዲያን ኦርቶዶክስ እና የኤርትራ ኦርቶዶክስ የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት እነዚህ አብያተ ክርስቲያናት ፓትሪያርክ አላቸው የሁሉም ግን የስድስቱም ኦሪየንታል አብያተ ክርስቲያናት ፓትሪያርክ ማን ነው ቢባል ክርስቶስ ነው። የቤተ ክርስቲያን ራስ ክርስቶስ ነው። ምድር ላይ የመጨረሻ የበላይ ወይም የቤተ ክርስቲያን ራስ አድርጋ መሾምን ኦርቶዶክሳዊት ቤተ ክርስቲያን አትቀበለውም። ስለዚህ የመጨረሻ ሱፕሪማሲ በጴጥሮስ አሳቦ ለፖፑ የሚሰጠውን የመጨረሻ የአባትነት ቦታ በኦርቶዶክስ አብያተ ክርስቲያናት አይደለም፣ በኦሪየንታሎቹ በምስራቆቹም ጨርሶ አንቀበለውምና ጴጥሮስን አንተ ዓለት ነህ እንዳለው ሌሎቹንም ሾሟቸዋል። ለጴጥሮስ የሰጠውን ቁልፍ ለሁሉም ሰጥቷል። በምድር ያሰርከው ያለውን ያሰራችሁት ብሎ ደግሞታል። እፍ አለባቸው፣ መንፈስ ቅዱስን ተቀበሉ። ዮሐንስ ወንጌል ምራፍ 20 ቁጥር 23 ላይ ክርስቶስ ድጋሚ ደግሞታል ማለት ነው። በዚህ የተነሳ ሐዋርያዊት ቤተክርስቲያን ትባላለች። ሐዋርያዊት ማለት ምን ማለት እንደሆነ ላብራራና ወደ ቀጣዩ ነጥብ እመጣለሁ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አፖስቶሊክ ቸርች ነች ወይም ሐዋርያዊት ቤተክርስቲያን ነን ብለን ምናምነው። እኛ ብቻ አይደለንም፣ ሐዋርያዊነት ያላቸው ብዙ አብያተ ክርስቲያናት አሉ። እንግዲህ ከቤተክርስቲያን ባህርያት አንዱ ሐዋርያት በሰሯት ወይም የሐዋርያት በሆነች በአንዲት ቅድስት ቤተክርስቲያን እናምናለን ስለሚል ቤተክርስቲያን ሐዋርያዊት መባል አለባት ወይም መሆን አለባት። ምን ማለት ነው ሐዋርያዊነት ማለት? ጌታ ቤተክርስቲያኑን የመሠረተው በሐዋርያት ላይ ነው። ስለዚህ በሐዋርያት መሰረት ላይ የተመሰረተች መሆን አለባት። አንድ ቤተክርስቲያን እኔ ቤተክርስቲያን ነኝ ብላ ክሌም ለማድረግ ወይም አንድ ሃይማኖት ተቋም እኔ የሐዋርያት ቤተክርስቲያን ነኝ ለማለት ዝም ብሎ አፖስቶሊክ ብሎ በትልቁ ጽፎ መለጠፍ አይደለም፣ ሐዋርያዊነት ይጠይቃል። ምንድ ነው ሐዋርያዊ የሚያሰኘን? ሐዋርያዊ ለመባል ምንድ ነው መስፈርቱ? የመጀመሪያው በሐዋርያት ትምህርት ላይ መመስረት ነው። በሐዋርያት ሥራ ላይ የመጀመሪያዎቹን ክርስቲያኖች በሐዋርያት ትምህርትና እንጀራን በመቁረስ ይተጉ ነበር ይላል በሐዋርያት ትምህርትና እንጀራን በመቁረስ የሐዋርያት ትምህርት የተባለው ጴጥሮስ ያስተማረው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለው የክርስቶስን የባህሪ አምላክነት የሚመሰክር ሳውንድ የሆነ ዶክትሪን እውነተኛ የሆነ የቀና ርቴት የሆነ እምነት ማለት ነው። ይህንን የሐዋርያት ትምህርት ያልያዘ ሰው ሐዋርያዊ ነኝ ብሎ ሊጠራ አይችልም። የመጀመሪያዎቹ ክርስቲያኖች በሐዋርያት ትምህርትና እንጀራን በመቁረስ በሳክራመንት ማለት ነው፣ በምስጢረ ቁርባን ቁርባን በመፈጸም ይተጉ ነበር ይላል። የመጀመሪያው መስፈርት ይሄ ነው። ሁለተኛው አፖስቶሊክ ሰክሴሽን የሚባለው ወይም ሐዋርያዊ ሰንሰለት አለን የምንለው የመጀመሪያው ትምህርቱን ነው። እንዳልኩት ቅድሚያ የሚሰጠው ለትምህርቱ፣ የፈለገ ሰንሰለት ቢኖርህ ባይቋረጥ ከሐዋርያት ትምህርት መንገድ ከወታ ተበጥሳል ማለት ነው። እኛ ካስተማር ነው ውጪ ሌላ ትምህርት ቢያስተምራችሁ አይደለም ሰው የሰማይ መልአክም ቢሆን የተወገዘ ይሁን ብሎ ቅዱስ ጳውሎስ ተናግሯል። ስለዚህ ልክ ሌላ ትምህርት ያስተማርክ ቀን ከሐዋርያት ሰንሰለት ከአፖስቶሊክ ሰክሴሽን ትወጣለህ ማለት ነው። ሁለተኛው አፖስቶሊክ ሰክሴሽን የሚያሰኘውን ዋነኛው ከዶግማ ቀጥሎ የሚጠቀሰው ምንድን ነው? ወደኋላ የምንቆጥረው የሐዋርያት ሰንሰለት አለ። ይሄ ማለት ምን ማለት ነው? ለምሳሌ ይህን ቪዲዮ የምታዩ ሰዎች ክርስቲያኖች፣ ኦርቶዶክሳውያን ከሆናችሁ ለምሳሌ ይህንን ቪዲዮ የምትማረው ሰው ክርስትና የተነሳበት ወይም ክርስትና የተነሳሽበት ቀን አለ። ክርስትና ስንነሳ ያነሱን ቄስ ይኖራሉ። በዕለቱ ማን እንደሆኑ ላናቅ እንችላለን። የክርስትና ወረቀት ላይ ምናልባት ታገኙታላችሁ። እና አንተን ወይም አንቺን ክርስትና ያነሱ ካህን አሉ። እኚህን ካህን ካህን አድርጎ የሾማቸው ማን ነው ተብሎ ሲጠየቅ፣ አንድ ሊቀ ጳጳስ ናቸው። አንድ ጳጳስ ናቸው። እኛን ጳጳስስ ካህን አድርጎ ጳጳስ አድርጎ የሾማቸው ማን ነው? ፓትሪያርክ እገሌና ቅዱስ ሲኖዶስ ያ። እኛን ፓትሪያርክስ ማን ነው የሾማቸው? እገሌ የተባሉ ፓትሪያርክ። እሳቸውንስ ማን ሾመ? እገሌ እገሌ፣ እገሌ ብለን ሄደን ሄደን ቆጥረን ቅዱስ ማርቆስ ጋር ምንደርስ የኢትዮጵያ ቤተ ክርስቲያን ክህነት አፖስቶሊክ ሰክሴሽን አለው። ወደ ኋላ ቆጥረን ቆጥረን ወደ ግብፅ ነው የምንሄደው። ከግብፅ ነው ክህነት የተቀበል ነው እና እኚህን ፓትሪያርክ ማንሾመ ማንሾመ ብለን ወደ ኋላ ስንቆጥር የምናገኘው ማን ነው? ቅዱስ ማርቆስ ወንጌላዊ ነው። ማርቆስን ማንሾመው መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ይህንን ቪዲዮ የሚያይ በአርባና በሰማንያ ቀን የተጠመቀ ማንኛውም ኦርቶዶክሳዊ ወደ ኋላ ቆጠር ቢባል የሚቆጥረው ሐዋርያ ቅዱስ ማርቆስን ነው። በዚህ ምክንያት ሁላችንም የቅዱስ ማርቆስ ልጅ ነን ህንድ ኦርቶዶክስ ቤተክርስቲያን ሄዳችሁ ብትጠይቋቸው ወደ ኋላ ቆጥረው ቅዱስ ቶማስ ጋር ይደርሳሉ ቶማስን የሾመ ደግሞ ጌታ ነው ስለዚህ ሁላችንም የተጠመቅነው በምናውቀው ክርስትና ባነሱ ቄስ እጅ አይደለም በክርስቶስ እጅ ነው ከእሱ እጅ እፍ ተብሎ በወረደ ክህነት ነው መቼ ሳሁን እኔ ጧፍ ይዤ የእኔን ጧፍ ለሌላ ሰው በለኩ ሰው እኔ ላይ ያለው እሳት አያልቅ የዛ ሰውየ እሳት ይጨምራል መንፈስ ቅዱስም እንደዛ ነው ጌታ እፍ አለባቸው መንፈስ ቅዱስን ተቀበሉ የተቀበሉትን ለሌላው ሲያቀብሉ የተቀበሉትን ለሌላው ሲሰጡ ለታመኑ ሰዎች አደራ ስጥ ይላል። ስለዚህ በዚህ አፖስቶሊክ ሰክሴሽን ወይም ቅብብል፣ ሐዋርያዊ ሰንሰለት እኛ ጋር የደረሰ ሃይማኖት ነው። ስለዚህ ቤተ ክርስቲያን በምን ላይ ነው የተመሰረታችሁ ከተባላችሁ በሐዋርያ ትምህርት ላይ ነው የተመሰረተችው። ሐዋርያዊት ነች ቤተ ክርስቲያን። በመጽሐፍ አልነበረም የተመሰረተችው። የመጀመሪያዎቹ ክርስቲያኖች ወንጌል ሳያነቡ እንደሞቱ ታውቃላችሁ። ክርስቶስ ሲያስተምር ቀኑ ሙሉ ይውላል፣ ሲሰሙት ይውላሉ። ማታ ገብተው ዛሬ እኮ እንዲያለ ብለው ያወራሉ እንጂ የማቴዎስ ወንጌል ምዕራፍ እንዲህ ቁጥር እንዲህ ብለው መቼ አንብበው ያውቃሉ? የመጀመሪያዋ ቤተ ክርስቲያን የሮምን ኢምፓየር እኮ ክርስቲያን ያደረገችው አዲስ ኪዳን ሳይኖር እኮ ነው። ያለ ወንጌል ያለ መልእክታት እኮ ነው። ብሉይ ኪዳንን ጠቅሳ የሚያውቁትን ጠቅሳ የማያውቁትን አስተምራ ያሳመነችው። ስለዚህ ሐዋርያት ትምህርታቸው መሠረታችን ነው። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል የተባለው ለዚህ ነው። ቤተ ክርስቲያንን ክርስቶስ የመሰረታት በሐዋርያት ላይ ነው። አንተ አለት ነህ በዚች አለት ላይ ቤተ ክርስቲያን ሰራት አለው ብሎ ክርስቶስ ቤተ ክርስቲያንን ለመመስረት የጣለው የመሰረት ድንጋይ ሐዋርያትን ነበረ። ይህ የመሰረት ድንጋይ ደግሞ አንተ ክርስቶስ የህያው እግዚአብሔር ልጅ ነው የሚለው ትምህርት ነው። ለጴጥሮስ ሥጋና ደም ሳይሆን በሰማይ ያለው አባቴ ገለጠልህ ተብሏል። ለሐዋርያቱም ራሱ ክርስቶስ አስተምሯቸዋል። መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ይላል። ስለዚህ በሐዋርያት ትምህርት ላይ የተመሰረተች ቤተ ክርስቲያን ናት። መጽሐፍ ሳይመጣ በፊት በሐዋርያት ትምህርት ላይ ይህንን ለምንድን ያነሳሁት አፖስቶሊክ ሰክሴሽንን ወይም የሐዋርያትን ስልጣን የማይቀበሉ መናፍቃን ጥንትም ነበሩ አሁንም ድረስ አሉ። እሚገርመው ሐዋርያት በህይወት እያሉ ራሱ ሐዋርያትን የተፈታተነ መርቅያን የተባለ መናፍቅ በቤተ ክርስቲያን ታሪክ ተነስቷል። መርቅያን በጣም አስገራሚ ሰው ነው። ድፍረቱ በጣም ይገርማል። ሐዋርያት እያሉ ነበረ እሱ ክርስትናን የተቀበለው። ክርስትናን ከተቀበለ በኋላ ምንድን ያለው ሐዋርያት ብሉይ ኪዳንን ስለሚጠቅሱና በዘራቸው አይሁዳውያን ስለሆኑ አልቀበላቸውም። እኔ የብሉይ ኪዳኑን እግዚአብሔር ይላል መርቅያን አልቀበለውም። እኔ የአዲስ ኪዳኑን እንደምቀበለው የብሉይ ኪዳን መጽሐፍት ጋር የተነካኩ መልእክቶችን ሁሉ አልቀበልም ብሎ የማቴዎስ ወንጌል፣ የማርቆስ ወንጌልን፣ የዮሐንስ ወንጌልን አልቀበልም ብሎ ነበር የፈለገው ከመጽሐፍ ቅዱስ ውስጥ መርቅያን የቱን ነበረ? የሉቃስ ወንጌልን። ለምን? ሉቃስ ግሪካዊ ስለሆነ እሱ አይሁዳዊ አይደለም ችግር የለውም ብሎ ማለት ነው። ይህን ያልነው ጥላቸው የጳውሎስን መልእክታት እሱ ደግሞ በአባቱ ሮማዊ ስለሆነ የጳውሎስን መልእክታት ብቻ እቀበላለሁ ብሎ የራሱ መጽሐፍ ቅዱስ ፈጥሮ በዛ መጽሐፍ ቅዱስ ላይ የመርቂያን ቤተክርስቲያን ብሎ መሰረተ። በሐዋርያት ላይ ያልተመሰረተ ቤተክርስቲያን ማለት በጣም ጥሩ ኤግዛምፕል ይሄ ነው እና አፖስቶሊክ ሰክሴሽን ተራ ነገር አይደለም። እኔ አንድ ፍራንክ ሼፈር የተባለ ከአንግሊካን ፕሮቴስታንት ወደ ኢስተርን ኦርቶዶክስ የተመለሰ ሰው ዳንሲንግ አለውን የሚል መጽሐፍ አለው ብታነቡት በጣም ጥሩ ነው። የእሱን ጆርኒ ያሳያል። በእርግጥ የተመለሰ ሰው የጻፈውን ነገር አምኖ ብዙም ማስረጃ ማድረግ አይታወቅም፣ ምክንያቱም ሞቅ ሲለው ደግሞ ትቸዋለሁ ሊል ስለሚችል። ግን እንደው መቼስ እቺን ሀሳብ ግን በጣም ስለወደድኳ ልንገራችሁ። ፍራንክ ሼፈር ምንድን ነው የሚለው የሐዋርያዊ ሰንሰለት ከሌለ ለምሳሌ አሁን እኛ ቅድም እንዳልኳችሁ ያጠመቀኝ ይገሌ ነው ብዬኔ ያጠመቀኝን ካህን ጠራለሁ። ያ ካህን እሱን የሾመውን ይጠራል። እየጠራ እየጠራ ማርቆስ ጋር ይሄዳል። ማርቆስን ጌታ ሾመው። ስለዚህ የሐዋርያት ቤተክርስቲያን ነች፣ የክርስቶስ ቤተክርስቲያን ነች እንላል። ይሄ ከሌለ ግን መጽሐፍ ቅዱስ ያለው ሰው ሁሉ ቤተክርስቲያን ሊመሰረት ይችላል። መጽሐፍ ቅዱስ ያለው ሰው ምንም አውቶሪቲ የሚባል ነገር ከሌለ ማለት ነው። መጽሐፍ ቅዱስ ያለው ሰው ሁሉ ቤተክርስቲያን ሊመሰረት ይችላል ይላል ፍራንክ ሼፈር። ጨምሮ የሰጠው ምሳሌ በጣም ቆንጆ ነው። ለምሳሌ አንድ ሰው አሜሪካዊ ነኝ አለ ይላል አሜሪካዊ ነኝ። እንዴት ነው አሜሪካዊ ሆንከው? አሜሪካን የተወለድከው? አይ አይደለም። በሶይል ልትሰጥ አይደለም። እሺ አሜሪካዊ አግብተ ነው? አይ አይደለም። እሺ አሜሪካ የክብር ዜግነት ሰታ ነው? አይ አይደለም። ታዲያ ምንድን ነው ስትሉት፣ አይፊል አሜሪካን ወይም አሜሪካዊነት ይሰማኛል ቢል ማለት ነው አንድ ሰው ሐዋርያዊ ሰንሰለት ሳይኖረው ሐዋርያዊ ነኝ ብሎ ቤተክርስቲያን ማቋቋም ማለት ነው። ይሄ በጣም በየዘመናቱ ይታያል። እስካሁንም ዘመናች እኔ ደቡብ አፍሪካ እጅ የሰማሁት አንድ ሰው የነገረኝን ነገር ልንገራቸው። አንድ የእምነት ተቋም የቸርቹ ኦነር ባለቤቱ አንድ ግለሰብ እና ይህ ብዙ ቦታ ላይ የግለሰብ የገሌ ቅድም ክርስቶስ ቤተክርስቲያኔን አለ ብለናል። ቤተክርስቲያኔን ኦን የሚያደርገው ክርስቶስ ነው ቤተክርስቲያኔ ብሎ እንጂ የእኔ የሚባል የገሌ የሚባል ቸርች የለም። እና ይህ ሰውዬ ግን አንደኛ ቸርች የሚለው ቃል በነገራችን ላይ የጌታ ማለት ነው። ኪሪያኮስ ከሚል የግሪክ ወርድ ነው የወጣው ቸርች ማለት ኦፍ ክራይስት ኦፍ ዘ ሎርድ ማለት የክርስቶስ ማለት ስለዚህ በስሟ ራሱ የክርስቶስ መሆኗን ያሳያል። እና የሰውዬ ግን የራሱ ቸርች ነበረው። መጨረሻ ላይ ወደ አሜሪካ ሀገር ሙቭ ሊያደረግ ሲፈልግ ለሌላ ገዢ ሊሸጠው ፈለገ። እና ግዛኛ ሲለው በደቡብ አፍሪካ ዋጋ ሁለት መቶ ሺህ ራንድ ነው የሚሸጠው ይለዋል ረባክ ቀንስልኝ እንደው መቶ አምሳ አርግልኝ ሲለው እንደ ምነካ የለመደ ቸርች እኮ ነው ከነሰው እኮ ነው የሚሸጥላ ይሄ ማለት የክርስቶስ የተባለች ቤተ ክርስቲያን ምን ያህል በዚህ ርቀት እንደተበላሸች ነው ይህንን የተናገረው ፍራንክ ሸፈር እና ለምንድነው ን ያነሳውት አፖስቶሊክ ሰክሴሽን የሚለው ነገር ከሌለ ማንም ሰው ተነስቶ ቄስም መሆን ይችላል ፓስተርም መሆን ይችላል አባትም መሆን ይችላል በዳይሬክት ሪቪሌሽን ዛሬ ማታ የሆነ ነገር ተገለጠልኝ ብሎ የፈለገውን ነገር ማድረግ ይችላል። ይሄ እንዳይደረግ ምንድን ነው ወጥሮ ሊይዝ የሚችለው? ከኦርቶዶክስ ቤተክርስቲያን አንድ ሰው ተነስቶ የራሱ ነገር አዲስ አስተምሮ ካስተማረ ተወግዞ ይለያል እንጂ የእሱ የሚባል አዲስ እንትን ሊቋቋም አይችልም። በሐዋርያት ትምህርት ላይ መመስረት ያስፈልጋል። በአፖስቶሊክ ሊኔጅ ወይም በአፖስቶሊክ ሴክሴሽን የሚወርድ ክህነት የግድ ያስፈልጋል። የኢትዮጵያ ቤተክርስቲያን በቦታው እንመጣበታለን። ከአፖስቶሊክ ሰክሴሽን ላለመውጣት በጣም የተሰቃየች ቤተክርስቲያን ናት። እና መርቀያን እንደነገርኳችሁ ይህን የሐዋርያትን ትምህርት ፈቀቅ ብሏል። ሉተርም በከፊል ከሐዋርያት ትምህርት ፈቀቅ የማለት ነገር አሳይቷል። ስለ ሉተር ሙሉ የምንመጣበት ኤፒሶድ አለ። ግን ከዚህ ጋር ያገናኘው ምንድን ነው? ሉተር የሰባው ሊቃናትን ትርጉም ሴፕቱዋጂንት የሚባለውን የግብፅ አሌክሳንድሪያ የተሠራውን የሰባው ሊቃናትን የብሉይ ኪዳን ትርጉም ሐዋርያት በሙሉ እንደ ሪፍረንስ አድርገው ጽፈውበታል መልእክቶቻቸውን ሲጽፉ። እሱ ግን እሱን ትቶ የራሱን በኋላ የተነሱ የዳያስፖራ ጁዳይዝም እንትኖች የሰሩትን ቴክስት ተጠቅሞ ያኛውን ትቶ ሰብቱ አግኝተን አልቀበልም ብሏል። ይሄም ከሐዋርያት መንገድ ትምህርት ፈቀቅ ማለትን ያመጣል። ስለዚህ ሐዋርያዊት አንዲት የሚያሰኛት ቤተክርስቲያን አንድ ነው። አንዲት መሆኗ በየትም ሀገር ብትሆን ቤተክርስቲያን አንዲት ናት፣ በሰማይም በምድርም ያለችው። በነገራችን ላይ ቤተክርስቲያንን በሁለት አይን ነው የምናያት። የማይታይ ቤተክርስቲያን አለ የምትታያለች የምትታየው ቤተክርስቲያን ምድር ላይ ያለችው ነች። እማትታየው ዘላለም አይቱ መንፈሳዊቱ ነች፣ በሰማይ ያለችው የድልነሾች ቤተክርስቲያን ነች። የድልነሾች ማለት ተዋግተው አሸንፈው ድል የነሱ ነው። እኛ ደግሞ ቸርች ዘ ሚሊታንት ነው የምትባለው፣ የሚሊታንት ቸርች ነች። መከራ እያየን የተዋጋን የተጋደልን ጦርነን ላይ ያለን እንደ ክርስቶስ ወታደር ሆነ ከኔ ጋር አብረ መከራ ተቀበል እንዳለው ቅዱስ ጳውሎስ ለጢሞቴዎስ ማለት ነው። ስለዚህ ይህንን ሁሉ ነው የሚያካትተው። አንዲት ናት ቤት ማለም ብትሆን በሰማይም ብትሆን በምድርም ብትሆን ቤተክርስቲያን አንዲት ናት። ከዛ አፖስቶሊክ ናት፣ ሐዋርያዊት ነች። ሐዋርያዊት የሚያሰኛት በሐዋርያት ትምህርት ላይ መመስረቷና በሐዋርያዊ ሰንሰለት ክነት ማመኗ ነው። ሐዋርያት በሰሯት በአንዲት ቅድስት ቤተክርስቲያን ቤተክርስቲያን ቅድስት ነች። በነገራችን ስለ ቅዱስ ጳውሎስ በኤፌሶን መልእክቱ ላይ ስለ ቤተክርስቲያን ሲናገር ክርስቶስና ቤተክርስቲያንን እያነጻጸረ እንግዲህ ቤተክርስቲያን የክርስቶስ ሙሽራ ናት። የክርስቶስ ልጅ ትባላለች። ልጅም ሙሽራም እንዴት ይኮናል? ማለት ልጁም ነች ሙሽራውም ነች። ልክ እንደ አዳም ማለት አዳም ሚስቱ ሔዋን ልጁም ነች እህቱም ነች። ስትመለከቱት አብረው በመፈጠራቸው እህቱ ነች፣ ከጎኑ በመገኘቷ ልጁ ነች። ስላገባት ደግሞ ሚስቱ ነች፣ ሙሽራው ነች፣ አካሉም ነች። ስለዚህ ክርስቶስ ቤተ ክርስቲያንን እንሉ ነው የሰጣት ከሱ ከጎኑ በፈሰሰ ደምና ውሃ ስለተገኘች ከእሱ የተገኘች ልጁ ነች። ግን ደግሞ እንደ ሔዋን ሙሽራው ነች። አዳም የተባለ ክርስቶስ ነው ይህ በስፍራው ስለምንመጣበት ብዙ አልደክምበትም። ስለዚህ ቅድስት ቤተ ክርስቲያን ቅድስት ነች። ቅዱስ ጳውሎስ ምን ይላል? ቅድስትና ነውር የሌለባት የፊት መጨማደድ የሌለባት ይላል ነ ቅድስት ነች። ነውር የሌለባትም ማለት ቤተ ክርስቲያን እኛ አይደለም ቤተ ክርስቲያን ሆኒ ነች የተቀደሰች ነች ማለት ዘለዓለማዊቱ ቤተ ክርስቲያን በሰማይና በምድር ያለችው ቤተ ክርስቲያን አትረክስም። አካሎቿ ልንታመም ልንቆስል እንችላለን። ቤተ ክርስቲያን ግን ቅድስት ነች። ራሷ ቅዱስ ስለሆነ አካሉ ቅድስት ነች። ሁለተኛው ቤተ ክርስቲያን መጨማደድ የፊት መጨማደድ የለባት አታረጅም፣ አትታደስም። እርጅና ብልየት አያገኛትም ብሎ አባቶቻችን ተርጉሙታልና ና ሐዋርያት በሰሯት በአንዲት ቅድስ ቤተ ክርስቲያን እናምናለን ብለን የምናስተምረው ለዚህ ነው። እና ይቺ ቤተ ክርስቲያን ነች እንግዲህ የክርስቶስ ቤተ ክርስቲያን ብለን ሐዋርያዊት ቤተ ክርስቲያን ብለን የምንለይበት አንደኛው መነፅር ይሄ ነው። ስለዚህ ይህንን ሀሳብ ስናጠቃልለው መድኃኒታችን ኢየሱስ ክርስቶስ ቤተ ክርስቲያኔ ወይም የእኔ ቤተ ክርስቲያን ብሎ የሚጠራት የክርስቶስ ቤተ ክርስቲያን ማናት ለሚለው የመጀመሪያው መስፈርት የኔ የሚለው ክርስቶስ ብቻ መሆን አለበት፣ የገሌ የሚባል መሆን የለበትም። ሁለተኛ ቤተ ክርስቲያኔን እሰራለሁ ስላለ ቤተ ክርስቲያንን የሰራት ክርስቶስ ብቻ ነው የቤተ ክርስቲያን መስራቿ የሚለውን ያሳያል። ሌላው የቤተ ክርስቲያን መመስረት ደግሞ በሐዋርያት ላይ ነው። አንተ አለት ነህ በዚህች አለት ላይ ቤተክርስቲያንን እሰራለሁ ስለሚል በሐዋርያት መሰረት ላይ ነው የታነፀችው። ስለዚህ አፖስቶሊክ ያልሆነ ቸርች ቸርች ልትባል አትችልም። አፖስቶሊክ ወይም ሐዋርያዊት የሚያሰኘው የመጀመሪያው ነገር በሐዋርያ ትምህርት ላይ መመስረቷ ነው። ሁለተኛው በሐዋርያዊ የክህነት ሰልሰለት ላይ የተመሰረተች ቤተክርስቲያን መሆኗን ማረጋገጥ ያስፈልጋል። ከታሪክ አንጻር ማለት ነው። የመጀመሪያው መለኪያ አስተምህሮ ነው። ሁለተኛው ከታሪክ አንጻር ማለት ነው። የክርስቶስ የሆነችውን ቤተክርስቲያን ትሬስባክ አድርጎ ወደኋላ ማየት ያስፈልጋል። ይህንን ካየን ዛሬም በሰፊው የምንመለከተው